በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰራዊት ሁሉ ጌታ የፍጥረታት ሁሉ ፈጣሪ የንጉሶች ንጉስ ስራው ሁሉ የታመነ ስርዓቱ የቀና ፍርዱ እውነተኛ የማይታይና የማይመረመር ሁሉን ማድረግ የሚችል ይቅርታው ቸርነቱ ያልተወሰነ ለዘላለም የሚኖር መጀመሪያውና መጨረሻው የማይታወቅ ቸርረኛ ልዑል እግዚአብሔር የተመሰገነ ይሁን። እመብርሃን ወላዲት አምላክ ያዕቆብ መሰላል ቤዛይተ ዓለም መዝገበ ብርሃን የዓለም መሰረት እናታችን ጽዮን የተመሰገነች ትሁን። ቅዱሳን ሊቃነ መልአክት አማላጆቻችን፣ ተራዳዮቻችን፣ ጠባቂዎቻችን ከክፉ ሁሉ ሰውረው እሳት ከሆነው ዓለም የጸጉራችን ቅንጣት በሳት እንዳትቃጠል የጠበቁን የዕዳ ደብዳቤዎቻችንን የሚያስቀይሩልን። ቅዱሳን መላእክት የተመሰገኑ ይሁኑ። ጻድቃን ሰማዕታት፣ ስውራን ቅዱሳን አባት እናቶቻችን ቅድስት በሆነችው ጸሎታቸው በቃል ኪዳናቸው የሚያስቡን ከፈጣሪ የሚያስታርቁን ከኃጢአት ማሰሪያ የተፈታን እንድንሆን የሚያማልዱን የተመሰገኑ ይሁኑ። ዛሬም በዚህ ዘመን ልዑል እግዚአብሔር የሚያውቃቸው ከልሎ ደብቆ ያስቀመጣቸው ደናግል መነኮሳት፣ እንዲሁም መነኮሳይት እውነተኛ ለነፍሳቸው ያደሩ አባት እናቶቻችን በየበረሃው በየገዳማቱ ዓለምን ንቀው መን ነው ያሉ ሁሉ የጠላትን ያጥቢውን ሴራ ተቋቁመው ረሃብ ቁሩን ታግሰው ድንጋይ ተንተርሰው ዳዋ ለብሰው ጤዛ ልሰው ፀሐያሩሩን እንግልቱን ተቋቁመው በጾም በጸሎት ስግደት ጸንተው ያሉ ሁሉ የተገፉባት እምነት ተዋህዶ የተገፉላት እምነት ተዋህዶ የተሳደዱላት እምነት ተዋህዶ እንደ ፀሐይ ስታበራ ሊያዩ ቃል ኪዳን የተገባላቸው አባት እናቶቻችን የተመሰገኑ ይሁኑ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር! ኢትዮጵያ ርሥተ ድንግል ማርያም! ኢትዮጵያ የዓለም ብርሃን! ኢትዮጵያ የዓለሙ ገዢ! ያለ እናታችን ቤዛይተ ዓለም አማላጅነት ዓለም አይድንም። ያለ እናታችን ቤዛይተ ዓለም አማላጅነት ሀገር አይድንም። ያለ እናታችን ቤዛይተ ዓለም አማላጅነት ቤተሰብ አይድንም። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሮ፣ በእናንተ ዘንድ ሁሉ በፍቅር ይሁን። የጌታ የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ ፍቅርና ሰላም ይብዛላችሁ። ሰላም፣ እንዴት ከረማችሁ? የኢትዮጵያ ዓለም ብርሃን እንቁና ተወዳጅ እድለኛ ቤተሰቦቻችን እንደምን ከረማችሁ? ለቅዱስ ሕዝብነት የተጠራችሁ የተመረጣችሁ ነጩን ጻዕዳውን ልብስ ትለብሱ ዘንድ የተዘጋጀላችሁ እናት አባቶቼ፣ ወንድም እህቶቼ፣ ውድ ቤተሰቦቼ እንዴት ቆያችሁ? እንደምን ከረማችሁ? ዛሬ በጊዜ ሳልዘገይ ለማሳሰቢያ የመጣውበት ዓላማ የተለየ ነው። ለቤተሰቦቻችን እንዲሁም ለሌሎች ቅን፣ የዋህ፣ ትሁት መሆናቸውን እግዚአብሔር ለሚያውቃቸው ህዝቦቻችን ሁሉ ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎዳ አጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳልና በትውልድ ቅብብሎሽ ብንኖር እግዚአብሔርን አለማወቅ ካለ ወይ ደግሞ በእኔ ያውቃለው ባይነት ተታላችሁ ወይ ደግሞ ታቢያችሁ ላላችሁ በተለይ በተለይ በተለይ ለተዋህዶ ልጆች ዛሬ እንደ እግዚአብሔር በጎ ፍቃድ እግዚአብሔር ቢወድድ ቢፈቅድ ከቻላችሁ ይህንን መልካም የሆነውን የኢትዮጵያ ዓለም ብርሃን ድምጽ በመስማት ጆሮአችሁ መልካም ነገር ትጠጣ ዘንድ ብትፈቅዱላት መልካም ነው። የዓለም ጥፋት እንደ ተነገረው ከመልእክት አንድ እስከ መልእክት አስር ላይ እንደ ሰፈረው በእጅጉ በርትቶ ጀምሯል። አሁንስ እሺ ወይስ ዝንቢ? እንግዲህ ምርጫው የእናንተ ነው። ዛሬ እንደ እግዚአብሔር በጎ ፍቃድ የሚተላለፈው በኢትዮጵያ የዓለም ብርሃን መልእክታት ውስጥ የተጻፉ የፍርድ ቃሎች፣ የተነገሩ የፍርድ ቃሎች፣ ወደ አፈጻጸም የተቀየሩ የፍርድ ቃሎች በምልአት መፈጸም ስላለባቸው አባቶቻችን ከልዑል እግዚአብሔር በተሰጣቸው የጸጋ ስልጣን መሰረት የመጨረሻውን መጨረሻ የሆነውን ማብቂያ እንደወሰኑ የሚያሳይ የውሳኔ መልእክት እና ተጨማሪ ደግሞ ከፊት ለፊት ትምህርት ያለው መግለጫ ነው የሚለቀቀው። ይህንን በነገ ዕለት የሚለቀቅ ይሆናል እንድታዳምጡት። ሌሎችም ቅን፣ የዋህ፣ ትሁት የሆናችሁ በዳዊ ለብሳይዋን በሆድ አደሮች፣ በአፈጮሌዎች ተታላችሁ የሄዳችሁ ሁሉ ከቻላችሁ የመጨረሻው መጨረሻ ስለሆነ ብታዳምጡት እንላለን። የውሳኔና የፍርድ ቃሉ በነገ ዕለት ሲለቀቅ ከትምህርት አዘል መግለጫው ጋር አባሪ ተደርጎ ስለሆነ ይህንንም እስከ መጨረሻው ብታዳምጡት በስተመጨረሻ ላይ የውሳኔ የተላለፈበትን ቃል ታገኛላችሁ ማለት ነው። ምክንያቱም ከኢትዮጵያ ዓለም ብርሃን የትምህርት ፕሮግራም በቀጣይ ትምህርት አዘል መግለጫ ፕሮግራም እንደሆነ ሁላችሁም የኢትዮጵያ ዓለም ብርሃን ቤተሰቦች ታውቃላችሁ። ከዛ በተጨማሪ ግን ዛሬ በኃጢአት በጠለመችው ጌታዋን በረሳችው ዓለም ጥፋት ፍንጭ በእጅጉ ያሳየ እንደሆነ ይታወቃል። ብዙዎች ተመከሩ፣ ብዙዎች ተጠሩ። የተጠሩ ብዙዎች የተመረጡ ጥቂቶች እንደተባለው ብዙዎች ተጋብዘዋል፣ ወደዚህ ጥሪ ተጋብዘዋል ግን እምቢየው አሻፍረኛሉ ያመፁ በጌታቸው ላይ ነው ያመፁትና ይህ እውነት እንዲነገር የሚፈልጉት ዛሬ በሚያደነቁራቸው ቤተ ክነት ተዋህዶን ለማጥፋት በቤተ ክርስቲያን ውስጥ ብዙዎችን አጥፊዎችን ባደራጀው ቤተ ክነት በእነሱ ሰዎች አፍ ካልሆነ የእግዚአብሔርን እውነት አልሰማም ብለው ሊናና ልቦናቸው አደንድነው ነው፣ አጽንተው ላሉ ሁሉ በጣም ነው፣ ምናዝ ነው። ምክንያቱም የቀጣዩ እርምጃ ወይ ደግሞ የቀጣዩ የውሳኔው እርምጃ ምን እንደሚሆን አብራችሁ የምትመለከቱት ይሆናል ማለት ነው። ስለዚህ እንደ እግዚአብሔር በጎ ፈቃድ እንድታዳምጡት በትህትና እጠይቃለሁ። የኢትዮጵያ ዓለም ብርሃን ቤተሰቦቻችን፣ እግዚአብሔር ይመስገን። ለዚህ ዕለትና ለዚህ ሰዓት ያበቃን ቸሩ መድኃኔ ዓለም የተመሰገነ ይሁን። ኢትዮጵያ ዓለም ብርሃን መልእክት ስምንት ላይ እንደ ተጠቀሰው ጥፋቱ በአንድ ተከስቶ የሚቆም ሳይሆን በቀስታ በየጊዜው እየጨመረ የሚሄድ መሆኑን ተጠቅሷል። ስለዚህ ይህንንም በምን አይነት ክንዋኔ እና ምን አይነት ደረጃ ላይ እንዳለም በምን ሁኔታም እንደሚፈጸም በተብራራ ሁኔታ ከአንድ ሰዓት ከሀያ ገደማ ያልበለጠ ስለሆነ ሁላችሁም እንድታዳምጡት ይህ ትምህርት አዘል መግለጫ፣ እንዲሁም በተጨማሪ ውሳኔን የያዘ ስለሆነ በድጋሚ አዳምጡት ለማለት ገደዳለው። ይህንን ለማስተላለፍ ብቻ ነው ዛሬ በማሳሰቢያ የተገኘሁት። የእናንተው ደካማ ኃጢአተኛ በደለኛ ወንድማችሁ የሉል እግዚአብሔር ትንሹ ባሪያ የድንግል ማርያም ትንሹ አሽከር ከቅድስት ሥላሴ የክብራቸው መገለጫና መመስገኛ ምድር ኢትዮጵያ ከርስተ ድንግል ማርያም ኢትዮጵያ፣ ሰኔ 20 2017 ዓ.ም። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር! ኢትዮጵያ ርሥተ ድንግል ማርያም! ኢትዮጵያ የዓለም ብርሃን! ኢትዮጵያ የዓለሙ ገዢ! አሜን። ይሁን ይደረግልን፣ እንደሚደረግልንም እናምናለን። አሜን።